ልቀት ኮሌጅ በመጀመሪያ ዲግሪና በደረጃ አራት በተለያዩ መርሃ ግብሮች ያስተማራቸውን አራት መቶ ተማሪዎች አስመርቀዋል። በፊልም ጥበባት፣ በማኔጅመንት፣ በማርኬቲንግ፣ በአካውንቲንግና በሌሎች ዘርፎች ያስተማራቸውን የ2017 ዓ ም ተመራቂ ተማሪዎችን ነው በሀገር ፍቅር ቲያትር ያስመረቀ። የኮሌጁ ፕሬዚዳንት ሙሉጌታ መሐመድ እንዳሉት ኮሌጁ ለኪነ ጥበብ ዘርፍ ከፍተኛ ትኩረት በመስጠት ተማሪዎችን እያበቃ ይገኛል። በመድረኩ ኮሌጁ በኢትዮጵያ የኪነ ጥበብ ኢንዱስትሪ የጎላ አበርክቶ ላደረጉ ሁለት ባለሙያዎች እውቅናና የክብር ሽልማት አበርክቷል። በዚህም በትወና ብቃቱ የሚታወቀው ኪሮስ ኃይለ ስላሴ፣ እውቁ ሲኒማቶግራፈር ዳይሬክተር ሰመሆን ይስማው በልቀት ኮሌጅ የክብር ተሸላሚ ሆነዋል። የባህልና ስፖርት ሚኒስትር ዴታ ነቢዩ ባዬ፣ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው፣ የኢትዮጵያ ሳይንስ አካዳሚ ዳይሬክተር ፕሮፌሰር ተከተል ዮሐንስና ሌሎች የክብር እንግዶች በመርሃ ግብሩ ላይ ተገኝተዋል። ዘገባውን ያደረሰን ባልደረባችን ደስ ደሳለው መዝገቡን